የወንድ ወንድሜን በደ አለ ላይ ምሰሱን የሚያህል ይቅርስላልከይነው የኔ መቆም ደግሞ እንዳልፈርድ እርዳኝ። ደግሞ እንዳልፈ ጆሮአችሁን አታባክኑት። በሞት የማይረባ ነገር አትስሙበት። ርዝፍን አትስሙበት። ይሄ ጆሮ ቅዱሳን መላይክትን የሰሙበት ቃል ነው። ይሄ ጆሮ ሳሙኤል እግዚአብሔርን በሌሊት የሰማበት ጆሮ ነው። ይሄ ጆሮ ድንግል ማርያም ቅዱስ ገብርኤልን የሰማችበት ጆሮ ነው። ይሄ ጆሮ ቅዱሳን አባቶቻችን እግዚአብሔር ሲጠራቸው የሰሙበት ጆሮ ነው። ጆሮቻችሁን ለዘፈን፣ ለጨዋታ ለምን ትከፍቷቸዋላችሁ? ጆሮ ጆሮ ክቡር ነው። ጆሮቻችሁን ለእግዚአብሔር ብቻ ክፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ ይከፈታሉ። የእኛ ጆሮ ለእግዚአብሔር ከተዘጋ የእግዚአብሔር ዞ ጆሮ ለእኛ ዝግ ነው። ስለማይሰማ ሳይሆን የሚሰማ ነገር ስለሌለን ማለት ነው። ያጸምም ከመዘይ ይሰም ይጎነድ ከመዘይ ይሁብ ይላሉ ሰለስቱ ሚት በቅዳሴ እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። ዝም የሚለው ስለምንድን ነው? የማይሰማ ነገር ሲኖር ዝም ይላል። እግዚአብሔር የሚሰሙትን ይሰማቸዋል፣ የማይሰሙትን አይሰማም። ስለዚህ ጆሮአችሁን አታባክኑ ዘፈን ይፈቀዳል አይፈቀድም? አሁን እዚህ ወዚህ ክርክር ውስጥ እንንውጣ። ይፈቀዳል አይፈቀድም ሳይሆን ጉዳዩ ጆሮአችንን ያበክናል ነው። ኃጢአቱን እንተው፣ ዝም ብላችሁ ኃጢአት ነው ዘፈን፣ እንዲያው ከዚያ በታች ግን ጆሮአችን እንዴት ነው በዘፈን? እኔ እኮ አሁን እስቲ ሌላውን ተውት እሺ፣ ያላገባው የሴት ውበት አሁን ያገባችሁ ሰዎች ለሆነ ሰው እየተዘፈን እንዲያው የምሰሙ ለሆነች ሴት ምን አርግ ብላችሁ ነው? እንዲያው ይገርመኛል እኮ አንድ ጊዜ የዘፈናችሁላትን ሰው አግኝታችኋል? ምን ባሉኝ ነው እንደ እምትዘሉት ማለት ነው። ይገርምኛል። ማ ብናገር ሰው ለማያውቃት ሴት በተዘፈነ ዘፈን ሲዘል ያድራል። እንደ ይህ ነውር እኮ ነው፣ ጅልነት እኮ ነው። ይሄ እኮ መባከን እኮ ነው። ኧረ በሞቴ ስሙኝ። አሁን ዘንድሮ በየቦታው በጦርነት የረግፉትን ወንድሞቻችን ታውቃላችሁ አይደለም? በቀኝም በግራል መጀመሪያ እኮ ሰይጣን ምን አድርጎ መሰላችሁ አርባ ሃምሳ ዓመት አይምሯችን አባክኖ ነው ዛሬ በጦርነት የሚያባክነን። መጀመሪያ አባክኖናል። ንጽሕናችን አባክኖታል። ሰውነታችን ባክኗል። ይሄው ተነግሮ የማይሰማ ሰው መግደልም በቃኝ የማይል ወጣት ተፈጠረ። ስለ ባከናችሁ ነዋ። በኳስ ፍቅር ጠልፎ ሲደነዝዝ የኖረ እንዴት ብሎ ይሰማል? ስለዚህ መጀመሪያ ስለደነዘዝ አባከነንና ደግሞ አሁን በጥይት ያባክነናል ስለዚህ ጆሮአችሁን ጠብቁት ለምንም ነገር እንኳን ክርስቲያን አንድ ፈላስፋ ያለውን ልንገራችሁ አንድ ፈላስፋ የሆነ ሰው እየሮጠ ሂዶ አንተ አንድ ነገር ልነግርህ ነበር አለ ቆይ ቆይ ቆይ ሰዓት ነግረኝ ሶስት ጥያቄ ልጠይቃለሁ አንደኛ የምትነግረኝን ነገር አይተዋል ወይ ሁለተኛ የምትነግረኝ ነገር እውነት ነው ወይ? እኔ እንጃ። ሶስተኛ የምትነግረኝ ነገር ስለ ጓደኛ የክፉ ነገር ነው ወይ? አዎ። እንዳትነግረኝ በሕግ አምላክ ብሎ ሰደደው ይባላል። ምንም ለማይጠቅምን ነገር ማለት ምንም። አሁን ሰው የሚያወራው ነገር እኮ ይገርማቸዋል። አንዳንዱ ሰው የጦር ጄኔራል ሆኖ ያድራል። አንዳንዱ ኮማንደር ይሆናል። በቃ ኮማንድ ሴንተር ሆኖ ጦርነቱን ሲመራ ውሎ። የእናንተና ችግር እኮ ነው፣ እነ እንትና እኮ ነው ይህን ሁሉ ችግር ያመጡት ይላል። እንዲሁ እኮ ግሩብ እኮ ነው አረፋ አትቀመጥም፣ ስራን አሰራም ወይ የሁለት ይልኩ ነው። ዝም ብለን የራሳችን ስራ ማንሰራ ማስተካከል እንዲል። በዚህ ዓለም ላይ ጅል ማለት በማያገቡት የሚገባ ነው ማለት ማለት ነው። ስለ ሀገራችን ጉዳይ አንቆርቆር እያልኳችሁ እንዳይመስላችሁ፣ እንደ ጭልፊት አጥንት ዛችሁ እንዳትሮጡ ሞጭላፊያቱ ነው እኔ ያልኩት። ምን ማለት ይሄ ነው አንድ ሰው ምን ማድረግ ይችላል? በሀገርም ሆነ በጎረቤት ወይም በራሱ ችግር ሲፈጠር እነገሌ ለምን እንዲህ አደረጉ ሳይሆን የሚለው ምን ማለት ነው? አሁን እኔ ምን ማድረግ ይችላለሁ ነው። እስኪ በሉላችሁ፣ በሉ እንጂ ሁላችሁም። አሁን እኔ እሺ፣ ምን ማድረግ ይችላለሁ? ምንም ነገር ሲፈጠር ሁልጊዜ የራሳችሁን ድርሻ ነው መስራት። የሰዎችን ጉዳይ በመፍጠልጠል አሁን ብርግብ ነ ፓትሪያርኩ ምን እያደረጉ ነው በዚህ ሰዓት እንዴት ሊቀጳጳሱ ዝም ይላሉ? እንዴት አንተ ዝም አልክ? መፍጠር ያለበት ራሳችን ምን እያደረግን ነው? ሀገረ ስብከት ምንድን ነው ያደረገው? የሆኑ ማህበራት ምንድን ነው የሚሰሩት? እዚያ ተጎልተው ሚል ሰው አለ። አንተ ምን እያደረግክ ነው? ሰው መስራት ያለበት የራሱን ነው። የራሳችን ስራ እንድንሰራ አምላከ ቅዱሳን ይርዳን። ስለዚህ ያባከን ነው ጆሮ አለ፣ ያባከን ነው እጅ አለ። በዚህ እጅ አባቶቻችን የሐዋርያው የቅዱስ ቶማስ እጅ ከተቆረጠች በኋላ ከተቆረጠች በኋላ ምን አድርጋ ነበረ? እሱ ሙቶ ከተቀበረ ሰማይትነት ከተቀበለ በኋላ በአመት በአመት እየተገለጠች ታቆርብ ነበረ። ከሞተ በኋላ ማለት ነው። የቅዱሳን እጅ ሙቶም ይሰራል። የእኛ እጅ ደግሞ ሙቶም ይበጠብጣል። ብዙ ሰዎች እኮ ሙተው በቁማቸው የገመዱት ገመድ ነው ዛሬም እየጠለፈ የሚጥል። ሙተውም እጃቸው ረጅም የሆኑ ሰዎች አሉ። ቅዱሳን ደግሞ ሙተውም እጃቸው ሕይወት ይሰጣል። ቅዱስ ሉቃስ ወንጌልን እየጻፈ ሲያስቸግር ንጉሱ የዚህን ሰው እጅ እጅ ካልቆረጥኩ አላርፍም ብሎ ቆረጠው። እመቤታችን የብርሃን እጅ ቀጠለችለት። የእኛ እጅ በምን እንደሚቆረጥ ተመልከቱት። ቅዱስ ዮሐንስ ዘደማስቆ ስዕል እየሳለ ስዕል እየሳለ የቅዱሳንን ስዕል እየሳለ ቢያስቸግር ንጉሱ እጁን ቆረጠው። የቀኝ እጁን ቆራጣ በግራ እጁ ይዞ ሄደና ከእመቤታችን ስዕል የአንቺን ስዕል በሳልኩ እጀ ሲቆረጥ ዝምታ ያለሽ አለ። እመቤታችንም ቀጠለችለት። አሁን የኛ እጅ ምንድን ነው ሲሰራ የሚውለው? ይሄ እጅ እኮ የድንግል ይገርመኛል። የድንግል ማርያምም ስም እጅ እጅ ተባለ። ሌላ ስም ጠፋ። ምን ይደረግ መለኮትን የታቀፈች የኛም የሌቦቹ እኩል ስም አግኝቶ እጅ ተባለ። ዓለምን የቀደሱ የክርስቶስ አካላትም እጅ ተባሉ። ሌላ ስም የለ። ሰው የቋንቋ ድሃውንና የእኛም የርኩሶቹ እጅ ተባለ። እጃችን መንጻት ይጠበቅበታል። በሰው ላይ ከመቀሰር ያልተፈቀደለትን ከማንሳት የሰውን ደም ከማፍሰስ ሰውን ከመቀማት ያልተፈቀደለትን ከማንሳት ከዚህ መንጻት አለበት። ከንፍገት መንጻት አለበት። ከስንፍና መንጻት አለበት። የአቡነ ሳሙኤል ዘዋልድባ እጅ ዋልድባን መሬቲቱን እንደ መሶብ ብድግ አድርገው ለሥላሴ ያስባርከዋል። መሬትን ብድግ አድርገው እንደ መሶብ የሚያስባርቁ እጆች ነበሩ። የሙሴ እጆች ተዘርግተው ሲቆሙ የእስራኤል ጠላት በሙሉ እንደ ቅጠል ይረግፉ ነበረ። የሙሴ እጅ ብቻቸውን ሲዘረጉ የኢየሱስ ክርስቶስን እጅ ስለሚወክሉ፣ ሙሴና አሮን፣ ሙሴ እጁን ሲዘረጋ እስራኤል ያሸንፋሉ ሲያጥፈው ይሸነፋሉ። ከዚያ በኋላ ምንድን ነው የተደረገ? አሮንና ሆር የሙሴን እጅ ተሸክመው ዋሉ። ሲደክማቸው ድንጋይ ኮልኩለው አስደገፉ የሙሴን እጅ። ክንደብርቱ ነው ሙሴ። ያ የሙሴ እጅ የተሸከመ ድንጋይ ቅዱስ መስቀል ነው ይላል። የሙሴ እጅ የክርስቶስ እጅ ነው። ሙሴ እጁን ሲዘረጋ እስራኤል እንዳሸነፉ ክርስቶስ እጆቹን በመስቀል ላይ በመዝገር ዘርጋቱ እኛ ጋር እንትን ድል ነሳ። እነዚህ እጆች ናቸው ያዳኑን የክርስቶስ ኦ አይዳ ውለላሃኳሁ ለአዳም ተቀናዋ በቅናዋተ መስቀል አዳምን ያበጃጁ እጆች በችንካር ተቸንከር ተቸነከሩ። ወዮ እሱ እጆቹን ሲቸነከር የእኛን ጠላት ዲያብሎስን በሳት ዛንጀር ቸነከረልን። እሱ እጆቹ ላይ ሲቸነከር የእኛን ስም በሕይወት መጽሐፍ ጻፈ። በደሙ አተበን። እጅ ይህንን ይመስላል። እጅ ክርስቶስን የሚመስል ነው። እጅ እንደዋዛ ረከሰ። እጆቻችንን ከማርከስ ይሰውራል። ይህ በእጆቻችሁ ላይ ያደረጋችሁት ድሪቶ ነገር መወገድ አለበት። እገሪ እገሪ አላችሁ። እጃችንን እናንሳ፣ እጃችን ይንፃ፣ ለጸሎት ይነሳ። ይቀጣል በሰፊያድ አንደገና ነገራችሁ ቢያንስ በቀን ቢያንስ በቀን ለአንድ ሰዓት ያክል ያን ባይሆን ለ25 ደቂቃ እጅ መቀጣት አለበት። በምን በሰፊህ እጅ ብታሰናክል ካንተ ቆርጠህ ጣል ማለት እጅህን በመዘርጋት ቅጣው ማለት ነው። ዘርግ ተጸልይ። አይን ባክኗል። እጅ ባክኗል። እግር እኮ የምን ምሳሌ እንደሆነ ብነግራችሁ በጣም ትደነቃላችሁ። እግር የካህናት ምሳሌ ነው። እግር የስልጣነ መለኮት ምሳሌ ነው። የክርስቶስ ስልጣኑ እግር ይባላል። ጠላቶችን በእግር እስከምትገዛ ድረስ ይባላል። ስልጣን ማለት ነው መዝሙር መቶ ዘጠኝ ላይ ነበር። በየማኔስካገበው ሙለጸላይተከታይተመክ ደገሪከ ስለዚህ የተባለ የክርስቶስ ጠላት ጠላቶችን በእግር ትገዛለህ፣ እስከምትገዛ ደርሰ የክርስቶስ ጠላቶች መናፍቃን አጋንንት ናቸው፣ አይሁድ ናቸው። በእግሩ ማለት በስልጣኑ ነው። እግር የመለኮትን ስልጣን ነው የሚወክለው። እግር የሐዋርያትን ሥልጣን ነው የሚወክለው። እግር ቀሳውስትን ነው የሚወክለው። እግር ዲያቆናትን ነው የሚወክለው። ራእየ ዮሐንስ ምዕራፍ አንድ ቁጥር 17 ላይ ሲናገር የክርስቶስን እግሮች እንዲህ ብሎ ይገርጣቸዋል። ወእገሪሁ ከመብርተ ሊባኖስ ዘአርሰን ወበእሳት የክርስቶስ እግሮቹ በእሳት እንደ ጋሉ እንደ ሊባኖስ ብረት ናቸው ይላል። የክርስቶስ እግሮቹ የተባሉት ካህናት ናቸው። የጋሉ ናቸው፣ የተኮሱ ናቸው ማለት በፍቅር ሃይማኖት፣ የነደዱ በሙቀት ሃይማኖት የሞቁ ናቸው ሙቀት ሃይማኖት ሙቀት ጸሎት ያላቸው በቃለ ሥልጣናቸው በግዘታቸው፣ በጸሎታቸው፣ በቅዳሴያቸው፣ በመስቀላቸው አጋንንትን የሚያቃጥሉ ናቸው። እግር አላቸው ክርስቶስ አጋንንትን በካህናት ይረግጣልና፣ አንድም ለስብከተ ወንጌል ይፋጠናሉና፣ አንድም ለተልዕኮ ይፋጠናሉና እያሉ አባቶቻችን ተርጉመውታል። አንድም የዲያቆናት ምሳሌ እያሉ ተርጉመውታል። ለስብከተ ወንጌል ስለሚፋጠኑ ለተልእኮ ስለሚፋጠኑ አጋንንትን ስለሚረግጡ ካህናት የክርስቶስ እግሮች ተብለው ይጠራሉ። እግር የተባለ ይሄ ነው። እግር የክርስቶስ ምሳሌ ነው። እግር የሐዋርያት ምሳሌ ነው። ይህንን እግር የት ላይ እንደምታውሉት አስቡት። አንዳንድ ወዶቻችሁ ዝም ብላችሁ ሸርባችሁ ታውሉታላችሁ። አንዳንዱ ሰው አለ ከሰው ሱቅ ዱ ወደ ጃፍ ላይ ተጎልቶ የሚውል ይህም እግር ሊባል። እግዚአብሔር ስድስት ነገርን ይጠላል ሰውን ከፍ ዝቅ አድርጋ የምታይ አይን፣ ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ፣ ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ፣ ወደ ክፉ የምትሮጥ እግር። መጨረሻ ላይ ሰባተኛ ይቱን ይጠላታል። ና መጽሐፈ ምሳሌ ምዕራፍ ስድስት ላይ በወንድማማች መካከል ጠብን የምትዘራ መላስ ይላል። ነገረ ሰሪን እግዚአብሔር ይጠላታል። እያንዳንዱ አፍ የነቢያት ምሳሌ ነው። አፍ በነገር በስድብ ወልጭ ብሎ ሰው በመሳደብ በማማት በርግማን በዚህ ሁሉ ጎስቁሏል። ገንዘብን በከንቱ አታባክን በሉ፣ በምን አታባክን? በከንቱ አታባክን አካላችን በከንቱ ከማባከን ይሰውረን። ይሄ አፋችን ኤልያስ ሰማይን የለጎመበት አፍ ነው። ልብ ብላችሁ ስሙ። ይሄ አፍ ሙሴ መሬትን የከፈተበት አፍ ነው። አሮን ኤ እጃችን ሙሴ ባሕር የከፈለበት እጅ ነው። ይሄ እጅ ገብረ መንፈስ ቅዱስ መና ከደመና ያወረዱበት እጅ ነው። ኤ እጅ አቡነ ተክለ ሃይማኖት ከሱራፌል ጋር ያጠኑበት እጅ ነው። ይሄ እጅ እጃችሁ ክቡር ነው። ለራሳችሁ ክብር ስጡት። ከማይረባ ነገር አታልከስክሱት። ሰውነታችሁን ከበር አድርጉት። ራሳችን እንዳንድናከብር አምላከ ቅዱሳን ይርዳን። አላችሁ? የላችሁም? አላችሁ? የላችሁም? አንድ ሁለት ነገር ልጨምርባትና ልጠቅልለው። ልጨምር ይብቃ? ጨምር። ትንሽ በሰዓት እንድትገቡ ብዬ ነው እንጂ ሌላ አይደለም። እሺ ሁለት ነገር ልጨምርባት። ገንዘብህን በከንቱ በሉ እንጂ ገንዘብህን በከንቱ አንደኛው ገንዘብ ምንድን ነው? ንጽሕና በሉ እንጂ። ሁለተኛው ገንዘብ ሰውነት በሉ እንጂ። አይምሯችሁንም አታባክኑት። አንዳንዱ ሰው እኮ ሲያጠና መጽሐፍ ሲያነብ ወሬ ላይ ብትክትክትክትክትክትክትክትክትክትክትክትክት ሲል የነበረው መጽሐፍ ስትሰጡት እንቅልፍ ይዞ ጭለት ጭለት። ወሬ ብትክትክትክትክትክትክትክት ሲል የነበረ ስብከት ሲጀመር ጭለት፣ ቅዳሴ ሲጀመር ጭለት፣ ማይሌ ሲጀመር ለጥ እንቡዝ። ምን ይባላል? ያውኔ በቁም መሞት ለምን አይምሮን አባክኖት ወሬ ሰክስከ ሰክስከ ውስጥ ቃለ እግዚአብሔር በየት ይገባል? እዩ ደልዘ ሰርዘ የተደል ያው ስርዝ ወረቀት ያጽፋል። የብዙ ሰው ጭንቅላት እኮ የተሰረዘ ወረቀት ሆኗል። በነገር ተሰርዞ ተደልዞ፣ ወሬ ሲሰርዝ ሲያባዛ ሲቀምር፣ ያው ሻር ሊቅ መስል የነገር ቀመር ነው ሲቀምር የሚውለው አይምሮው ሞልቷል፣ እያልኳቸው ነው። ይሄ ነገር መንጻት አለበት። ነገረኝነታችን መተው አለበት። ዝባዝንኬ ነገር አታጠራቅም። ቅድም ብያቸዋለሁ፣ ሰው በመረጃ ሊቅ አይሆንም። እስኪበሉ ሰው ሊቅ የሚሆነው በምንድነው? በትምህርት ነው። መረጃ በመሰብሰብ አይደለም። አጠራቅመ ጥራዝ ነጠቅ ወሬኛ ልትሆን ትችላለህ እንጂ ሊቅ አትሆንም። ሊቅ የሚቆነው በስሎ በመማር ነው። ስለዚህ አይምሯችሁን አታባክኑት፣ አጥንታችሁ እንድትይዙ ማሰላሰል እንድትችሉ አስተዋዮች እንድትሆኑ ደርባባዎች እንድትሆኑ የማትታወቁ እንድትሆኑ ቀስ ብላችሁ አስባችሁ የምትናገሩ ተናግራችሁ የምታስቡ እንድትሆኑ አይምሯችሁ ክፍት እንዲሆንላችሁ፣ ነገር አትሰብስቡ፣ ወሬ አታጠራቅሙ። ድል ዛ አታርጉት ጭንቅላታችሁን። እግዚአብሔር ብሩህ አይምሮ ይስጠን። እንዲህ ላልመስላችሁ ማይቶቱ ለስጋ ከአይን ከውቱ የሰውነት ብርሃን አይን ነው። እስቲ በሉ በሞቴ ምን ነው ምን ነው አይን ተመልከቱ። ወሶ ብርሃን ዘላይሌከ በላይ ላይ ያለው አይን ይላል ጨለማ ከሆነ ወሶአይን ከሃማሚ ይላል። ይቅርታ፣ አይን ጨለማ ከሆነ መላው አካልም ጨለማ ይሆናል። አንድም ይሉን አባቶቻችን ማይቶቱ ለስጋ ከአይን ከውቱ የሰውነት ብርሃን ን ምንድን ነው? አይምሮ ጠባይህ ነው። እስቲ አይምሮ ጠባይ በሉ አእምሮ ጠባይ ማለት የተፈጥሮ እውቀት ማለት ነው። አእምሮ ከጎሰቆለ ግን ሰውነት ሁሉ ጨለማ ይሆናል ማለት እጅ ያላሰበውን ይጨብጣል። አንደበትህ ያላሰበውን ይናገራል። እግርህ ያላሰበው ቦታ ውሎ ይመጣል። ሆዳ ያላሰበውን በሙሉ ይበላል። ሃላሰብከው ትወላለ። ያላሰብከውን ታገባለ። ሳታስብ ትፋታለ። ሳታስብ ትመነኩሳለ። ሳታስብ ቆብክን ትጥላለህ። ሳታስብ ትሾማለ ትሾማለ። ሳታስብ ትሻራለህ ሳታስብ ትበጠብጣለህ። የሁሉ ችግር በምንድ ነው? አይምሮ አይምሯችን መባከን የለበትም። የቅዱስ ቄርሎስ አይምሮ እኮ በሞቴ ዛሬኛ ህይኛን አይምሮ ተውት። በሞቴ አንድ አባትን አንድ ልጅ እንዲ አላቸው። አባ አላቸው። አቤት እንዲው እየረሳው እምቢ አለኝ አላቸው። እየረሳው እምቢ አለኝ ሲላቸው ምን ቢሉት ጥሩ ይመስላችኋል? አይ ልጄ፣ መፍትሄውንስ ብነግርህ ትረሳው ይል አሉት። መፍትሄ ውንም ብነግረህ ምን ትለዋለህ ትረሳዋለህ እ ምን ያደርግልሃል። አሁን እኮ በሞት የልንገራችሁ የመርሳት ችግር አለብን። በሉ በሉ በሉ እንጂ በጣም ደግሞ የሚገርመው የመርሳቱን ችግር መፍትሄም የመርሳት ችግር አለብን ማለት ነው። ገብቷችኋል አይደለም? የመርሳቱን ችግር መፍትሄም እንረሳለን ማለት ነው። አሁን መፍትሄውንም እንረሳለን እየረሳን በታመናል የመርሳት ችግር አለብን። መፍትሄውንም ረስተናል። ስለዚህ ምንና እናርካላችሁን እንናዘዝ ወር የማጠራቀም እናቁም ሰውነታችን ይንጻ። የዚያን ጊዜ ክፍት አይምሮ ይኖረናል። እንደ ቅዱስ ቄርሎስ የማጥናት ጸጋ ነበረው። ምን ይላል? ተመልከቱ አንድ ቃል ሲናገር፣ ተመልከቱ ውሶ በዝ ሰሞ ለቀለም ያጸኖ ባህዱ ጊዜ ወይ መስል ከመዘቀዳሚ ተምህረ አንድን ቃል ከመምሮ አንደበት ሲሰማ እንደተዳመጠው ተዳመጠው ብራና ላስ ላስ ያደርገዋል። አስቀድሞ የተማረው ይመስል ነበር ይላል። በልቡናችን ማደር ያቃተን በስጋዊ እውቀት ድሆች፣ በመንፈሳዊ እውቀት ድሆች የሆን ነው አእምሮአችን፣ ስለሞላ ነው። ንጹህ አእምሮ እግዚአብሔር ያድለን። ሌላው ሀብት ሆድ ነው። እስኪ ሆድ በሉ በሉ ሆድ በሉ ምን አላችሁ? ሆድ በጣም ሀብት ነው፣ ጸጋ ነው። ጥሩ ጸጋ እማቤቴ ይኸው እኮ አባ እኮ እንዲሁ ነው የሚለፈልፍ። ሆድ ስላለው ባይበላ እንዴት ይቆማል ማለት ነው። ሆድ ሀብት ነው እኮ ማለት ነው። እንዲህ የማፋችለው እኮ በልቼ እኮ ነው ዝም የምለፈልፍ ምስላችሁ። ሆድ ሀብት ነው። ማባከን ግን አይገባም። እስቲ ማባከን በሉ ምን አደረጋችሁ ማባከን? እንዲሁም ይገርማችኋል። ክርስቲያን ያገኙ ሁሉ አይበላም እን ጥርግ ጥርግ ጥርግ አይደርግም። ተጠንቅቆ ነው የሚበላው በሆኑት ማለት ነው። እንዲህ ጥርግ ጥርግ ስትበሉ ቅጥ ይኖራችሁ። እውነቴን ነው። አሁን ስትበሉ አበላ አበላልላኩ ራሱ በመጽሐፍ ቅዱስ ተደግሯል። መጀመሪያ ከሰው አስቀድመህ እጅህን አትስደድ። መጽሐፈ ሲራክ ምዕራፍ 34። ቆይ ተስደድ ውላጅ። ገበሬው እኮ ሊቅ ነው የኢትዮጵያ ገበሬ። በሉ ግቡ ግቡ ግቡ ግቡ ይላል። ቶሎ አይሰድም እጁና። ይሄ ሊቅ እኮ ነው እመቤቴ። ቆይ እጅህን አትስደድ ምግቡ ይበቃና ላይበቃንም ብለ አታጋኒ አትገምግመው። ለዚህ ሁላ ሰው ይበቃል እንዲ አትበል፣ በረከተ እግዚአብሔር እንዳይለይ። ወ አንቆሳ አትበላው እንዳትሞት። እጅህን ወጥ አትንከር፣ መጽሐፍ ቅዱስ መቤቴን፣ እጅህን ወጥ አትንከር። ስትበላ ምላስህን አታጩህ፣ ድስተህ ሰው ፊት አትጥረግ፣ መሶውን ወደፊት አትጎትት። ወላዲታ አምላክ ግን መጽሐፍ ቅዱስ ላይ ያለ ነገር ነው። እየቀለልኩ እንዳይመስላቸው እያንዳንዷ ነገር ማለት አብዝተህ አትብላ ይሰጥማል። ሆድ መርከብ ነው ብሏል ዮሐንስ አፈወርቅ። ሆድ ምንድን ነው? ያለ መጠን ሲጭኑት ምን ያደርጋል? ይሰጥማል። እያልኳቸው ስ እኮ አሁን እኮ ሰጥመን አልኩ አለን። እንቅልፍ አስጥሞን ዝንን ማደር በቃ። ጸሎቱ ሰጠመ፣ ስግደቱ ሰጠመ፣ ጥናቱ ሰጠመ እቅዱ ሰጠመ፣ ንግዱ ሰጠመ፣ ሀገርም ሰጠመ። በሆዳሞች ምክንያት ማለት አህያ ይመስል እየሞቱ ሁሉ መብላት። ከእንስሳት መካከል እየሞተች የምትበል አህያ ናት። አሁን እየሞተ እየሞተ እዚህ እየሞተ ስንት ወንድሞቻችን ያለ ቀባሪ በየተራራው እየቀሩ አሁንም ባልረቡ ግጥም ረተው ሆዳችን አታባክኑት። ሆድ እውነት ነው ሆድ ባከነ ማለት ይሄ ነው። ያለ መጠን ብሎ ዝም ብሎ ማት አይውላችሁ። በመጽሐፍ ቅዱስ አሳማ አይበላም። ይገርማቸዋል። ይበላል አይበላም። እስቲ አሳማ አትብሉ በሉ፣ ብሉ ብሉ ብሉ ምናት ብሎ ያለ አሳማ። ለምንድን ነው አሳማ ጎን የለውም? ዝም ብሎ ጠቅላላው ሰውነቱ ሆድ ነው። አሁን ሰው የሚያገባ በሆዱ የሚያስብ በሆዱ የሚመነኩስ በሆዱ የሚቀድስ በሆዱ ይቀርታል። እሚያረጉትን ነው እሚያረጉትን ማለት የሚያወራ በሆዱ የሚሾም በሆዱ ሀገር የሚመራ በሆዱ ሀገር የሚሸጥ በሆዱ። አሳማ አይበላ ማለት እንደ እማይበላ እማይበላውን መጣል አደል እማይበላውን እኮ መጣት ነው። እግር በታቸው በጉ ይታረድና ይህን እግር እግሩን እየቆረጡ መጣል ነው እማይበላውን እንደሚጥሉት እግዚአብሔር ሆዳምን ሰው ከገነት አውጥቶ ይጥለዋል። አሳማ አይበላም ይጣላል ማለት ነው። ሌላው የአሳማ ጠባይ ይላሉ ሊቃውን አሳማ ባለቤት ውሻ ባለቤቱን የሚያውቀው በሽታው ነው። የባለቤቱን ሽታ ያውቃል። አሳማ ግን የሚያውቀው በሆዱ ነው። ባለቤቱን የሚለየው ከበላበት ቦታ ሲሄድ ነው። ሆዳቸውን ብለው የሚጸልዩ ክርስቲያኖች አይጸድቁም ማለት ነው። ስለዚህ በሞቴ ሆዳችን እንድንገዛ አምላከ ቅዱሳን ይርዳል። ምን አላችሁኝ አሜን በሉ እንጂ ሆዳችን ለመግዛት ያውቃል ሆድን ማባክ አሁን ሆዳችን ባናባክ ነው ባንጠግብ ሊመሰላችሁ አባቶች ይኸው ዛሬ ጾም አይደለም ምንዴ ጾመ ነቢያት ሙሴ አርባ ቀን ጾመ ምን ተሰጠው ታቦት ታቦት በሉ ይኸው ሆዱን ጠብቆ ነው ሆዱን አባክኖ አይደለም ኤልያስ አርባ ቀን ጾመ የት ገባ ብሔረ ህያዋን ሞትን አመለጠው ሆዱን አባክኖ ነው ነው ጠብቆ በሉ ጠብቆ በሉ እዝራ አርባ ቀን እህል ሳይበላ ተቀመጠ። የተቃጠሉትን አርባ ስድስት የብሉይ ኪዳን መጽሐፍትን ፍንትው ተብለው ተገለጡለት። ሆዱን አባክኖ ነው ጠብቆ ላችሁ። ገንዘብህን በከንቱ አታባክን ማለት፣ ሰዓት ላፊም አለመብላት፣ ያገኙትን አለመብላት፣ ገቢያ ለገቢያም አለመብላት፣ ያልተባረከውን ሙቶ ያደረው ሁሉ አለመብላት፣ አለመስከል፣ አለመልከስከስ፣ የአይዛብን መስዋዕት ሁሉ አለመብላት። ሆዳችሁን ግዙት እንጂ አይግዛችሁ ወዳችን እንድንገዛ አምላከ ቅዱሳን ይርዳን። አላችሁ። ሌላው ገንዘብን በከንቱ ገንዘብን በከንቱ ሌላው የተሰጠንን ገንዘብ ጥቂት ብቻ ሁለት አይደል ያልኩኝ። አንድ ሕግ በሉ እስቲ ሕግ በሉ። እግዚአብሔር የሰጠን ሌላው ገንዘባችን ምንድን ነው? ድሮ ሰው ሲበድር ምንድን ነው የሚባለው? በህግ አምላክ በምን አምላክ ነው የሚባለው? ሕግ ወደ ገነት ነው ውሰዳችሁ ወደ አዳም ወደ አባታችን አዳም አዳም ከሞት ይጠብቀው የነበረ አንድ ጥሩ ገንዘብ ምን ነበረው? ያ ገንዘብ ተጨማሪ ገንዘብ ነው። ከቅድሙ ሌላ ምን ይባላል? በለስ እስኪ በለስ በሉ። በለስን አትብላ። ስትበላ ምን ትላለ? አቤት። ስለዚህ አዳም በለስን ቢጠብቃት ምኑ ይጠበቃል? ህይወቱ ይጠበቃል። እስ ህይወቱ ይጠበቃል በሉ ህይወቱ በለስን ሲያባክናት ህይወቱ ምን አለ? ባከነ ማለት ሞተ በለስ የተባለ ህግ ነው ይላሉ ሊቃውንት ህግ እግዚአብሔር የሰጠን ሀብት ነው ሰውን የሚጠብቀው ህግ ነው የማን ህግ ሰው የእግዚአብሔርን ህግ ሲጠብቅ የእግዚአብሔር ህግ ሰውን ይጠብቃል ይላሉ አባቶቻችን። ሰው የእግዚአብሔርን ህግ መጠበቅ አለበት አሁን ከዛሬ ጀምሮ የብስር አልሰጣችሁ ነው አስሩን ትእዛዛት በደብተራችሁ ላይ ጻፉ ስድስቱን ትእዛዛት በደብተራችሁ ላይ ጻፉ እነዚያን በቀን በቀን እያነበባችሁ ራሳችሁን መዝኑ። ሕግ ከጠበቃችሁ እግዚአብሔር አሳልፎ አይሰጣችሁም። እንዲህ አለ ጌታ ለወይንስ ስ ሐዲስ ውስተ ወይን ሐዲስ ውስተ ተመልከቱ ዝቅ ሐዲስ ይወድ ወይታ አዲስ ወይንን በአዲስ ሰውነት ይጨምሩታል። ሁለቱም ይጠባበቃሉ። የማቴዎስ ወንጌል ምዕራፍ ዘጠኝ አዲስ ወይን የተባለች እርጅና የሌለባት የክርስቶስ ሕግ አዲስ ሰውነት የተባለ አዲስ ማሰሮ የተባለ ንጹህ ሰውነት፣ ሁለቱም ይጠባበቃሉ። ወይኑ ረዋቱን ምን ያደርገዋል? ያለሰልሰዋል፣ ያሰማምረዋል። ረዋቱ ወይኑን ያበስለዋል። ወይኑና ረዋቱ ይጠባበቃሉ። ሰው ሕግን ይጠብቃል፣ ሕግ ሰውን ይጠብቃል። ሰውን የሚጠብቀው ሕግ ነው። አዝላ አኮን ይህን ዘናቅቦም ዘናቅቦም ለሕገጋት አላ ሙንቱ ህገጋት ያቅቡነ ይላል። ማሪሳል ህግ እኛን፣ እኛ ህግን አንጠብቀውም። የምንጠብቀው ለራሳችን ነው፣ እንድንጠበቅ ነው። ህግ ጠባቂያችን ነው። አሁን ሀገርም የምትፈርሰው፣ እኛም በሞት የምንፈርሰው ህግ ስናፈርስ ነው። የእግዚአብሔርን ህግ ከማፍረስ ይሰውረን። የወንድ ምን በደ አለ በኔ ላይ ምሰሶን የሚያህል